አሉያ ዲቦራ መርሆን ነው ማለት ነው። ምርር እነሱ ጋይስ፣ ጋይስ የልጇን ቪዲዮ ምናምን ያምራል፣ ፎቶ ያምራል። ግን ኢትዮጵያ ሀገር ከሚኖሩት ከሰሩት ከነ ኢልሻዳይ ከነ ጃኒ ምናምን ከነ ዋንቲያ ምናምን አይበልጥም። የሷ ልጅ ቪዲዮ ነው ኮቱ እሱ ነው እንጂ አምረ አምርም ማን አለ። ግን ልካድለው፣ ጋይስ ደግሞ ይህንንም አያይዙ። አዎ የነ ጃኒ የነ ዋንቲያ የነ አዩቲ የነ ኤልሻዳይ ቪዲዮ ይበልጣል ከእሷ ልጅ ቪዲዮ። ሁሉም ነገር ኤልሻዳይም ባርሲ ልብስን የሰራችው ብዙዎቹ እንደውም ባርሲ ልብስን የሰሩት ጋይስ፣ ግን የእነሱ ይበልጣል። ልትናደር ትችላለች ግን ታብ ልጅቷ ታምራለች፣ ግን ዋው ምናምን የሚያስብል ውበት አይደለም። ወይም ደግሞ ዋው የሚያስብል ቪዲዮ አይደለም የእሷ ኋላ ልብሷ ቤተሰብ ገብቷቸ ላ ኋላ ልብሷ ይሄ ቁማ እንደዚህ ቁማ እንዲህ ብላ ሲትል የሆነ ፈገግታዋ፣ አመጣጧ፣ አረማመዷ ምናምን ምናምን ከልብሱ ጋር የሆነ ግሬስ ሰጥቷታል። ትከሻዋ ማለት ነው። የእነ ዩቲን ደግሞ ስታይ ውበት እንታይበታለን በቃ የምታምር ሴት የሆነ ሁሉ ነገርም ታይባታላችሁ ዩቲብ እንደዛው፣ ዋንቲያም እንደዛው፣ ጃኒም እንደዛው፣ የሆነ የሚያስደነግጽ። አሁን ምንድን ፋኒን ለመታረቅ ዳርዳር እያለች ነው። ልጆች ሰለችዋት አይሰለችዋትም? እንደዚህ ስሟን አታጥፉ ጋይስ፣ እሷ ተመችቷታል።

ውበቱን ከልብሱ ጋር ውበቱን አሳይተዋል ወይ? ዋው ማለት አድምቀውታ እውነት እናውራ ተናገሩ ጌታ ምንም ለአታ አታ አትዋሹ። የሷ ልጅ ቪዲዮ ሌሎቹ ከሰሩት ቪዲዮ የሷ ውበት ይታያል። ምን ነው ውበቷ ዋው የሚያስብለው ውበት ያላት ከሷ ከልጅቷ ውበት የበለጠ ልብሱ ውበት አለው። ልብሱ ዋው ያስብላል። ያምራል እና ፈረሱ በጣም ያምራል ፈረሱ በጣም ያምራል እና ልብሱ ያምራል፣ መልኳ ምንም አያምርም። ሜካፕ አረገችው አላረገች፣ ሜካፕ የማረግ ያለማረግ ጉዳይ አይደለም። በነገራችን ላይ እሱ በርቷል፣ ግን ደግሞ ድምቀቱ ውበቱ በሜካፕ በምን አሸብርቀሽ የበለጠ በዓል፣ አሁን ለምሳሌ አዲስ ዓመት ሲሆን ሴቶች አይዞን እንዳሰድብኝ አዳራሽን ደራሽ ዞን ከሰደብሽ ኝቱ ላይ ነው የሚሄድብሽ። ኤልሹ በልተዋለች፣ አቅል እናት ትሙት እኔ የፈለጋችሁትን በሉ ወይ ኤልሻዳይ ፍሬንድ ስለሆነች ምናምን ልትሉ ይችላላችሁ። ኤልሻዳይ የሁሉንም ሰው ልብን ያስደነገጠችው በዚህ ቪዲዮ ጌታ በጣም ነው የሚያምረው ከነ ልብሷ ከነ ሁሉ ሸገር ሲቲ ከተማውን ራሱ አይታችኋል ቪዲዮ ላይ እንዴት እንዳሳየች ጋይስ ማራይ መነ ካሜራማኖም በጣም ነው ያደነኩት። በሚቀጥለው ቪዲዮ የእሷን ይሄ ቶፓስ ነው ምናምን የሚባለው ነው ቅረጻ የሚያመለውን ራሴ ጌታ በጣም ነው የሚያምረው ቪዲዋ ራሱ በኤዲት እና በኤዲት ተቆራጥ የተቆራረጠ ልጅ የለንም። ያ ፍለፊቱ ነው። ናቹራል ከሆናችሁ ፍለፊቱ ነው። እንዳናጋት ዩ ስለማቅሽ እኮ ነው ልገድ እና ኪያ እኔ ከተናገርኩ በኋላ የእኔን ኮንቴንት ተወስደ እንዳትናገር፣ አይመቸኝም፣ አይመቸኝም ይሄ ኃላፊነቱ የተወሰነ የግሌ ነው። እንዳትናገር ካልኩ እንዳትናገር። በባል እም ስደስ በባህልሽ ምንድነው እጅግ በጣም አምሮብሻል አምሮብሻል። እና ስላማረብኝ ታዲያ ነው ዝም የምል መሰለሽ እንዴ አጠራርጋቸው? እንደዚህ ስታወሪ ግድ ልጆቹ አይ ቆመዋል፣ ግድግዳ ላይ እንዲተለጥፈዋል ቆመው እያዳመጡ ነው። አአአ አዩ አታጠጋገኝ። እኔ የራሴ እዩላቸሁ፣ የራሴ ስፔሻል ነገር ያለኝ ሴት ነው። ኦኬ፣ አንደኛ የራሴ ስፔሻል ነገር አለኝ፣ ሁለተኛ ነገር አከሌ እና ከ ልንሆን አንችልም። እኔ በጣም በጣም የሄድኩ ሴት ነኝ። ራሴን እኔ ዝቅ አላደረገ ኪያ ማተር ነው ገና ማተር ነው። እኔ ፕሮፌሽናል ነኝ። ኦኬ ጎስደሽታች፣ እኔ ለመሆን ኪያ ስንት ዓመቱ ነዋ? አምስት ዓመት ያስፈልገዋል። እኔ ደረስኩበት ቦታ ላይ ለመድረስ መቀጥቀጥ፣ መወቀጥ፣ መንጠጠጥ አለበት። ከዛ በኋላ ኪያ ይባላል። ገና ገና ችግሩ የኛ ቤት ገና ትንሽ የሆነ ነገር ሲነኩ ሰቦንትኮ፣ ኪያኮ፣ ነፍሴኮ፣ ልቡኮ ትሉታላችሁ። በቃ ምንም ሳይሰራ እራሱን ላይ ቁጭ አርጎ ቆልሎ በቃ ከእንዲላል እንደነን ቁርቴ ትላንትና በ1925 መጣች፣ 25 አንጠለጠላችኋት። ዛሬ ይሄ ወፍራ ቁጭ ብላ ልፈነዳነ ምንም ሳትሰራ በቃ ችግራችሁ እናንተ። በደንብ ቀጥቅጧቸው፣ በደ ጥሩ ቀጥቅጧቸው፣ ጥሩ እንዲሰሩ፣ ጥሩ ውጤት እንዲያመጣ ለእናንተ ነው ጥቅሙ። ሰቦናኮ ኦቦሌ ሲኮ እያላችሁ አለቀ፣ ክፍያውን የለም በቃ የለም በቃ የቁንጅና እና የቆንጆ ሴቶች መዳቢ ራሱን አርጎ አዋቂ አርጎ በቃ ሁሉም ነገር አድርጎ ጨርሷል። እኔም ብትጠቂኝ ተምር ያለሁ ክያ ሴት አደለ ጌቱ ጋር አትሊስት ፍሪዚዮር ማ ፀጉር ሰሪ አደለም፣ ሜካፕ አርቲስት አደለም፣ ሳአዬ አደለም፣ የአርት ሰው አደለም፣ ዲዛይነር አደለም። አንድ ቀን ወገብ እንኳን ለክቷል አያቅ ፓንት ብቻ ከማውለት ውጭ በምንኑ ውበቷን የገመጥከው ቢባል፣ እሱኮ የሚያሳዝነው ፊንገርሹን እኮ የሚያደንቅ እኮ ነው ፊንገርሹ እንደ ፊንገርሹ ሰው የለም ብሎ ጂጂዬ፣ ይቅርታ ለካ እንደዚ አይነት ሰው ናት፣ እን መቼ አውቄ ይላችኋል። ይ ተምሮ ተመራምሮ ቢሆን እንደኔ ይሄ መልክ ናት ትላላችሁ እንደዚያ ሰውን ስለወደዳችሁት ወይ ጓደኛችሁ ስለሆነ ወይ ጥሩ ቅርርብ ስላላችሁ ብቻ ብላችሁ ብትሉት፣ የኔ እናት የምናወራው ስለዚህ ስለ ትልቁ የኦሮሞ ካል ምክንያቱም የኛ ናቸው። መውጣት ካለባቸው የኛ ናቸው የኛ የራስን ህዝብ ሳታከብር የራስ ልጅ መከራዋን አይታ ለፍታ ማለት ነው። ያንተ ልጅ ሳትታይ ለሌላ አፍ የምታመውጠው ምትከሆነ አንድ አይደለም 16 የሰራች ልጅ አንድ አይደለም። ሶስት አራት ይሰጥ አንድ አይደለም። ስታምር ደግሞ ማን አባህን ማታ ዝም ብለ ብቻ የሆነ የእንትን መብራት ታይና ስታምር በጨለማ ፈክታ የምትወጣ እኮ። የራስ ንቀት አለባችሁ እናንተ። የኛው ወንዶችማ ንቀት አለባችሁ። ይሄ የኦሮሞ ጉዳይ ነው እንጂ አምጥተ ማንንም ቆለ ለምታስቀምጥበት አይደለም። ሬስፔክት አለህ፣ በስሱ ታከብራለህ። በቃ እኛ ስናረገው ምንም አንታያችሁም። የሆነ ቦታ ከሆነ ውጭ ሲመጣ ግን አንተ የራስን የጣልከ ምን፣ የሆነ ተረት አለ። ኦሮሞ አማራ ነው የሚተረታው የራስ አሞሌ ምናምን የሚባል ተረት አለ። የራስን ምን ያላከበሩት ምን አያከብርም ምንድን የሚባለው የሆነ ተረት አለ። የራስን ምን ያላከበር ማን ያቀለ የራስን የሆነ ተረት አለ

ድሮ ቀረ፣ ተረት እናንተ ማንበብ ከተውኩ ጀምር የደደቡኛል ይው ስንት ዓመቴ አንድ ነገር አንብብ ያለቀ ባለቤቱ ያቀለለው ባለ እዳው ልጅሽ ጉራጌ ነች። ነፈር መጀመሪያ ከራሳችሁ ነው የምትጀምሩት። ዩጋዴሚት ኦኬ። ከራስ ጀምር፣ ከራስ ጀምር፣ የራስን ሴቶች የራስን ወንዶች የራስህን ነገር ለዚያውም ደግሞ ስለሚበልጡ ስለሚበልጡ በጣም ብዙ የሚበልጥሉ። እኔ እንዲያውም ስራዬ ብዬ መከታተል ነበርብኝ፣ ግን ስራዬ ብዬ አልተከታተልኩም። ሌሎችም አሉ፣ ክብር ትሰጣቸዋለህ፣ ለየት ያለ ቦታ ትሰጣቸዋለህ።